ሰላም፣ ጤና ይስጥልኝ ተመልካቶቻችን። የጥቅምት 19 2018 ዓመተ ምህረት የዕለተ ሮብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁ የምቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በኢትዮጵያ የሕግ የበላይነት እያሽቆለቆለ የአምባገነንነት አዝማሚያ እየተባባሰ መምጣቱን የዓለም አቀፍ የፍትህ ፕሮጀክት ሪፖርት አስታወቀ። በሶስት ወራት ውስጥ ከ13000 በላይ የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታወቀ። ወደ ውጪ ስናልፍ እስራኤል ሐማስ የተኩስ አቁም ስምምነቱን ቀይ መስመር ጥሷል በሚል በከፈተችው የአየር ድብደባ 33 ፍልስጤማውያን መገደላቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ የቀይ ባህር ጉዳይን በተመለከተ ታላላቅ የዓለም ሀገራት እንዲያሸማግሏት መጠየቋን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ የቀይ ባህር ጉዳይን በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያ እና ለበርካታ ሀገራት እንዲያሸማግሏትና መፍትሄ እንዲያመጡ ጥያቄ ማቅረቧን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ፣ ውጊያ ከተነሳ ግን ውጤቱ ግልጽ እንደሆነና ሀገሪቱን ማንም እንደማያስቆማት አስጠንቅቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ያሉት ማክሰኞ ጥቅምት 18 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት በአካል ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ነው። ጠቅላይ ሚኒስትር አብይ ከቀይ ባህርና የባህር በር ጋር በተያያዘ ለተነሱላቸው ጥያቄዎች ምላሽ መስጠት የጀመሩት የብሔራዊ ጥቅም ጉዳይን በማንሳት ነው። ኢትዮጵያ ብሔራዊ ጥቅሟን በሚመለከት ኢርታዊ ኢፍትሃዊና የበደል የመጨረሻው በደል የተፈጸመባት ሀገር መሆኗን በማብራሪያቸው ላይ ጠቁመዋል። ይህን ጉዳይ ለመናገር ክልከላ ሊደረግባቸው እንደማይገባ ያሳሰቡት ጠቅላይ ሚኒስትሩ ኢፍታዊና ኢርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችል አስገንዝበዋል። ጦርነት የለ ማለት የተኩስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም ዶክተር አብይ አህመድ አክለዋል። ኢትዮጵያ በቀይ ባህር ላይ ያላት ጥያቄ ሕጋዊ፣ ታሪካዊ፣ መልክአ ምድራዊና ኢኮኖሚያዊ ነው ብለን እናምናለን ያሉት ጠቅላይ ሚኒስትሩ ይህ ጉዳይ ከውጊያ ይልቅ በሕጋዊ መንገድና በንግግር ሊፈታ ይችላል የሚለውን አቋማቸውን በማብራሪያቸው ደጋግመው አንጸባርቀዋል። በኢትዮጵያ የሕግ የበላይነት እያሽቆለቆለ፣ የአምባገነንነት አዝማሚያ እየተባባሰ መምጣቱን የዓለም አቀፍ የፍትህ ፕሮጀክት ሪፖርት አስታወቀ። የዓለም አቀፍ የፍትህ ፕሮጀክት ጥቅምት 18 ቀን 2018 ዓ ምት ባወጣው የ2025 የህግ የበላይነት መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ ከ143 ሀገሮች መካከል 3 132ኛ ደረጃ ላይ ትገኛለች። በመሆኑም በኢትዮጵያ የህግ የበላይነት ከአመት ዓመት ማሽቆልቆሉን ቀጥሏል ሲሉ ፕሮጀክቱ ገልጿል። ሀብታማ አያሌው ተጨማሪ አላት። በየአመቱ የሀገራትን የህግ የበላይነት አፈፃፀምና አተገባበርን በመዳሰስ ሪፖርት የሚያወጣው የዓለም አቀፍ የፍትህ ፕሮጀክት የ25 ዓመት ሪፖርቱን ጥቅምት 18 ቀን 2018 ዓም ይፋ አድርጓል። በዚህም በኢትዮጵያ የህግ የበላይነት እያሽቆለቆለ የአምባገነንነት አዝማሚያም እየተባባሰ መምጣቱን የዓለም አቀፉ የፍትህ ፕሮጀክት ሪፖርት አስታውቋል። የዓለም አቀፍ የፍትህ ፕሮጀክት ትላንት ባወጣው በዚህ ሪፖርትም የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛ ትገኛለች ብሏል። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ብሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር፣ በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለአምስት ተከታታይ ዓመታት ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲልም ገልጿል። እንደ ዓለም አቀፉ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ አገራት ደረጃ ማሽቆልቆሉንም ሪፖርቱ አመላክተዋል። የአምባገነንነት ዝንባሎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅትም ኢትዮጵያ ከሰሃራ በታች ካሉ 34 አፍሪካ ሀገሮች መካከል ሰላሳኛ ደረጃ ላይ ትገኛለች ያለው የዓለም አቀፉ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላትም ብለዋል። በተጨማሪም ናሚቢያ እና ሞሪሺየስን በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል ሲልም ሪፖርቱ አክሏል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ሲሆን ለአብነትም ኢትዮጵያ በጎርጎረሳውያኑ 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ ተቀመጠች ሲሆን በተለይ በስርዓትና ጸጥታ ላይ መዳከል መታየቱን ተገልጿል። እንዲሁም በ2023 ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለችው ኢትዮጵያ በ2024 ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሷል ብሏል። ሀገሪቱ በዚው ዓመትም ወደ 132ኛ ደረጃ ዝቅ ብላለች ነው የተባለው። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ ደረጃ ከ23 እስከ 25 ባለው ደግሞ ሰላሳኛ ደረጃ ላይ ቆይታለች የ2025 የህግ የበላይነት መረጃ ጠቋሚ በመንግስታዊ ስልጣን ገደብ ግልጽ በሆነ አስተዳደር እና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩን አመላክቷል። ኢትዮጵያ በእነዚህ በሶስት ቁልፍ መለኪያዎችም ከአለም ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። ኢትዮጵያ በ2025 ሀሳብን በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከሰባ በመቶ በላይ ከሚሆኑ ሀገራት አለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን ጠቁሟል። ሪፖርቱ አክሎም የሲቪክ ምህዳር በዓለም ዙሪያ መጥበብ መባባሱን በመግለጽ ይህም ህዝባዊ ውይይትንና የተጠያቂነት ዘዴዎችን አደጋ ላይ ይጥላል ሲልም አስጠንቅቀዋል። የዓለም አቀፉ የፍትህ ፕሮጀክት አክሎም የዳኝነት ነጻነት ኢትዮጵያን ጨምሮ ከ61 እስከ 67 በመቶ በሚሆኑ ሀገሮች ውስጥም በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ገልጿል። በ2025 ኢትዮጵያ በመንግስት ስልጣን ገደብ 134ኛ ደረጃ፣ በመሰረታዊ መብቶች 138ኛ ደረጃ፣ በግልጽ የመንግስት አስተዳደር 135ኛ ደረጃ እና በህግ ማስፈጸም 137ኛ ደረጃ ላይ ማስመዝገቧን እና ይህም ውጤት በዓለም አቀፍ ደረጃ ዝቅተኛ ሆኖ የሚመደቡ ናቸው ተብሏል። ሀገሪቱ ሙስናን በማስቀረ 96ኛ እና የወንጀል ፍትህን በማስረጽ 101ኛ ደረጃ ላይ በመገኘትም የተወሰነ መሻሻል ቢኖርም ለሌሎች መለኪያዎች ከዓለም አቀፉ አማካኝ በታች ትገኛለች ተብሏል። የዓለም አቀፉ የፍትህ ፕሮጀክት ሪፖርት ከመውጣቱ ሁለት ሳምንት ቀደም ብሎም የኢትዮጵያ ሰብአዊ መብቶች ኮሚሽን ከሚያዝያ 2017 እስከ መስከረም ወር 2018 ማህበረሰብና ድረስ በአማራ በቤኒሻንጉል ጉሙዝ፣ በጋምቤላ እና በኦሮሚያ ክልሎች ባደረገው ክትትልና ምርመራ የሰዎች የመንቀሳቀስ መብት በስፋት መጣሱን የሚያሳይ ሪፖርት ማውጣቱ ይታወሳል። የፕሮጀክቱ የዘንድሮ ጥናትም የአለም 95 በመቶ የሚሆን ህዝብን ከሚወክሉ ከ143 አገሮች የተሰበሰበ ሲሆን ከ215 ሺህ በላይ አባወራዎች እና 4100 የባለሙያ ጥናቶች መሰረት ያደረገ ነው ተብሏል። ኢትዮጵያ በህግ የበላይነት ዝቅተኛ ገቢ ካላቸው 16 ሀገሮች መካከል 13ተኛ ደረጃ ላይ የ የምትገኝ ሲሆን ይህም በስምምነቱ የሕግ የበላይነት መለኪያዎች ላይ ከፍተኛ መዋቅራዊና አስተዳደራዊ ችግሮች መኖራቸውን አመላካች መሆኑ ተጠቁሟል። በሶስት ወራት ውስጥ ከ13 ሺህ በላይ የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው 2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸውን አስታወቀ። የመከላከል አቅሙ 97.8 በመቶ መድረሱም ተገልጿል። ተቋሙ ይህንን የገለጸው የ2018 በጀት አመት እቅድና የመጀመሪያው ሩብ አመት የእቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሀሜድ በበኩላቸው ተቋሙ የሳይበር ጥቃት የመከላከል አቅሙን ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያው ሩብ አመት የመከላከል አቅሙ 97.8 በመቶ መድረሱን ተናግሯል። ቋሚ ኮሚቴው ሪፖርቱን ካዳመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁሞ ተቋሙ የመከላከል አቅሙን ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበት አመላክቷል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲሂ ማህዲ ኢንሳ ሁሉም ተቋማት ኢንተርኔትን ስለሚጠቀሙ ከተለያዩ ተቋማት ጋር በትብብር በመስራት ሜጋ ፕሮጀክቶችን እና የፋይናንስ ተቋማትን ከሳይበር ጥቃት መከላከል እንዳለበት አሳስበዋል። ዋና ዳይሬክተሯ ወይዘሮ ትዕግስት ሀሚድ በኮንስትራክሽን ስራዎች በመሬት አስተዳደር እና በገቢ አስተዳደር የሚታዩትን ብልሹ አሰራሮችና ሙስናን ለመከላከል ተቋሙ በትኩረት እየሰራ መሆኑንም ጨምረው አብራርተዋል ሲል ከሕዝብ ተወካዮች ምክር ቤት የተገኘው መረጃ አመላክቷል። በቅርቡ ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧን ማስታወቁ ይታወሳል። ኢንተርፖል ባወጣው አዲስ ሪፖርት መሰረት በ2024 ዓ ም በሳይበር ጥቃቶች ከዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የተደረገችው ሀገር ኢትዮጵያ ናት ብለዋል። ብልጽግና የመንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ኢዜማ ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ብልጽግና ፓርቲ የመንግስት ሰራተኞችን ያለፍላጎታቸው በተለያዩ ጫናዎች አማካኝነት የፓርቲ አባል እንዲሆኑ እያስገደደ ነው በማለት ከሷል። ፓርቲው ጥቅምት 18 ቀን 2018 ዓ ም ባወጣው መግለጫ ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሃን ጠፍሮ መያዝ፣ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ሊያያሉ የሚለው መርሃ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብሏል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገናኛቸው መረጃዎች ያሳያሉ ሲል አክሏል። ኢዜማ ይህ ተግባር ገዢ ፓርቲ ሀሳቡን ሸጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያለ አግባብ እንደሚጠቀሙ ያመላክታል ብሏል። በተጨማሪም የፓርቲው ተግባር በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን ህገ መንግስትና ሌሎች ሀገራትን የተቀበለቻቸውን የዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅና ለህግ የበላይነት ያለው መልከታ ጥያቄ ውስጥ የሚከት ነው ሲል ፓርቲው በመግለጫው አክሏል። አክሎም የመንግስት ሰራተኞችን ያለፍላጎታቸው የፓርቲ አባል ማድረግ በህገ መንግስቱ አንቀጽ 31 የተደነገገውን የመደራጀት መብት በሚጥስ መልኩ ሰራተኞች የየትኛው የፖለቲካ ድርጅት ውስጥ የመሳተፍ ወይም ገለልተኛ ሆኖ የመቆየት መብታቸውን የሚጋፋ ነው ብሏል። የመንግስት ሰራተኞችን ያለፍላጎታቸው የፓርቲ አባል ማድረግ በሰራተኞች ላይ እየደረሰ ያለው ጫና የመደራጀት መብት አንቀጽ 31፣ በነጻነት ሀሳብን የመግለጽ መብት አንቀጽ 29 እና በህግ ፊት የእኩልነት መብት አንቀጽ 25 ን የሚጥስ መሆኑን ገልጿል። ሰራተኞች በፓርቲ አባል አለመሆን ምክንያት ከስራ የመባረር ወይም የስራ እድገት የማጣት ስጋት ውስጥ እየገቡ ነው ያለው ኢዜማ ይህ ድርጊት ሀገሪቱ የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅ መሆኑን አጽንዖት ሰጥቷል። ኢዜማ ይህንን ድርጊት እንዲያወግዙ ለሰብአዊ መብት ኮሚሽን፣ ለህዝብ እንባጣ ታዋቂ ተቋምና ለሲቪክ ማህበራት ጥሪ አቅርበዋል።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 ካሽኮ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በኬንያ የቱሪስት አውሮፕላን ተከስክሶ የ11 ሰዎች ህይወት አለፈ። በኬንያ የባህር ዳርቻ አካባቢ በደረሰ የአውሮፕላን አደጋ 10 አውሮፕላኖችን ቱሪስቶችና አንድ የአካባቢው አብራሪ ህይወቱ ማለፉን ባለሥልጣናት ገልጸዋል። አውሮፕላኑ ከታጣቂው የዳያኔ የባህር ዳርቻ ሪዞርት ተነስቶ በዓለም ታዋቂ በሆነው የማሳኢ ማራ መናፈሻ አየር ማረፊያ እየበረረ ሳለ ከራዳር ቁጥጥር ውጭ ሆኖ መከስከሱን የኬንያ ሲቪል አቪዬሽን ባለስልጣን አስታውቋል። ሞምባሳ ኤርሳፋሪ በሚባል የሚጠራው አውሮፕላኑ 11 ሰዎችን አሳፍሮ እንደነበርና ና ሁሉም በአደጋው ህይወታቸው ማለፉን ባለስልጣኑ አረጋግጧል። የኬንያ አቪዬሽን ባለስልጣናውን ዋናው ትኩረታቸውን ለተጎዱ ቤተሰቦች የሚቻለውን ሁሉ ድጋፍ ማድረግ ነው ሲል ባወጣው የሀዘን መግለጫ አክሏል። የአገር ውስጥ መገናኛ ብዙሃን አውሮፕላኖችን በእሳት ሲቀጣጠል የሚያሳይ ተንቀሳቃሽ ምስል አሰራጭቷል ተብሏል። ሁሉም ህይወታቸውን ያጡት ተሳፋሪዎቹ ቱሪስቶች መሆናቸውን ቢቢሲ ዘግበዋል። የአደጋውን መንስኤ ለማጣራት እየተደረጉ ያሉ ምርመራዎች እንደሚያሳዩትም አውሮፕላኑ በመጥፎ የአየር ጸባይ ምክንያት ሊከሰከስ መቻሉን ጠቁመዋል። በአሁኑ ጊዜ በኬንያ ያለው የአየር ሁኔታው በረራ ለማካሄድ አመች እንዳልሆነ ተገልጿል። በመጨረሻ እስራኤል ሐማስ የተኩስ አቁም ስምምነቱን ቀይ መስመር ጥሷል በሚል በከፈተችው የአየር ድብደባ 33 ፍልስጤማውያን መገደላቸው ተገለጸ። ማክሰኞ ምሽት እስራኤል በጋዛ ባደረሰችው ጥቃት በትንሹ 33 ፍልስጤማውያን መሞታቸውን በሐማስ የሚመራ የሲቪል መከላከያ ኤጀንሲና ሆስፒታሎች አስታውቋል። እስራኤል ጥቃቶቹን የፈጸመችው ሐማስ በአሜሪካ አደራዳሪነት የተደረሰውን የተኩስ አቁም ስምምነት መጣስ ነው በማለት ለተናገረችው ምላሽ ነው ተብሏል። የእስራኤል የመከላከያ ሚኒስትር ሐማስ ማክሰኞ በደቡባዊ ጋዛ አንድ የእስራኤል ወታደር በገደለው ጥቃትና የሟች ታጋቾችን አስክሬን የመመለስን ውልጥሷል ሲል ከሷል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ የተኩስ አቁሙ ስምምነቱን ለመቀጠል ቁርጠኛ መሆኑን ገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን የሚያደናቅፈው ምንም ነገር የለም። እስራኤል ግን ወታደሮቿ ላይ ጥቃት ሲሰነዘርባት መመለስ አለባት ሲሉ ገልጸዋል። በጋዛ ከተማ ፍንዳታዎች በርካታ የመኖሪያ አካባቢዎችን ሲያናጉ እሳትም መከሰቱን እማኞች አክለዋል። የጋዛ የሲቪል መከላከያ ቃል አቀባይ ለቢቢሲ እንደተናገሩት በከተማ አስራ አራት ሰዎች ተገለዋል። ከነዚህ መካከል ሶስቱ ሴቶች መሆናቸውን አብራርተዋል።